ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። እንግዲህ ቤተሰብ ዛሬ በአንድ ጉዳይ ለማውራት መጥቻለሁ ማለት ነው። በቅድሚያ ግን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ አድርጋችሁ ለምታበረታቱኝ ደግሞ እጅግ በጣም አመሰግናለሁ። እና እሱ ምንድን ነው ማለት የፈለኩት ቤተሰብ ሰሞኑን በተፈጠረው ነገር ምን ተሰማችሁ? የእናንተን ስሜት ማወቅ እፈልጋለሁ የእውነት እና ላይክ እኔ እጅግ በጣም በቃ በጣም ነው ደስ ያለኝ። አሌክስ እናቱ ጋር በመገናኘቱ ምን ተሰማችሁ? እህቱን ወይም ደግሞ በማግኘታችሁ እንደ አንድ አድናቂ እንደ አንድ ወዳጅ እውነት ምን ተሰማችሁ? የእናንተን ስሜት ማወቅ እፈልጋለሁ የዩቱብ ተመልካቾች ስሜት እና። ምን ተሰማችሁ እስኪ ብትነግሩ፣ እያንዳንዳችሁ፣ ሁላችሁም ስሜታችሁን ኮመንት ላይ አስቀምጡልኝ። እኔ እጅግ በጣም በቃ ከምነግረው በላይ ነው ደስ ያለኝ ከምነግራችሁ በላይ ምክንያቱም በጣም ብዙ ጊዜ በጉጉት ሲጠብቀው የነበረው ቀን ነው። ኦኬ ለዛም በሰላም በመገናኘታችሁ እጅግ በጣም ደስ ብሎኛል። በነገራችን ላይ ያው እኔ አውቅ ነበረ እንድታቆል የሚፈልገው ከዚህ በፊትም በሌላ ቪዲዮ ነግሬያችኋለሁኝ እና ኡጋንዳ ሊሄድ እንደነበረ ነግራችኋለሁኝ እና ያው ኡጋንዳ ሊሄድበትም የነበረው ያኔ እኔ መናገር ስላልፈለጉ መናገር ስለሌለብኝ ሰርፕራይዝ ስለሆነ ነው እንጂ። በእርግጥ እኔ አቅ ነበረ እናቱ ጋር ሊገናኝ እንደሆነ ኡጋንዳ የሚሄደው እናቱ ልትመጣ እንደሆነ ምናምን አቅ ነበረ። ገባችሁ? እኔ የቅርብ ሰው ማውራ ሰው አለ ስላችሁ እናንተ አታምኑኝም። አንቺ በነገራችን ላይ እየሰደባችሁ ይዞች የቀርታ ጠይቁኝ። በጣም ብዙዎቻችሁ ውሸታ ምናምን ስትሉኝ ነበር እና እኔ በነገራችን ላይ ትክክለኛ ነገር ነው አምጥቼ ለእናንተ ማውራው። ምንም አይነት ውሸት እኔ አላውራም። ኦኬ፣ ትክክለኛ ከሆነ ሰው የምሰማውን ኢንፎርሜሽን ነው ለእናንተ ሼር የማደርገው እና ኤኒዌይስ የሆነ ሁሉ ሁኖ በመገናኘታቸው እጅግ በጣም ደስ ብሎኛል። ቤተሰብ የእውነት አይታችሁታል። ኦ ማይ ጋድ አሌክስን ደስታ ፊቱ ላይ የነበረውን በቃ እናቱ ጋር የነበረው ነገር እህቱን ወንድሙ በጣም በቃ እጅግ በጣም ደስ የሚል ነገር ነበር። የእውነት ቤተሰብ እኔ ሌላ ሀገር ነው ያለሁት፣ ከኢትዮጵያ ውጭ ነው የምኖረው እና የእውነትን ባይውላን የመጣው ቤተሰብ አስባችሁታል። ቤተሰብ ጋር መገናኘት፣ ጊዜ ማሳለፍ እጅግ በጣም ደስ የሚል እና ሁላችንም የምንፈልገው ነገር ነው እና በጣም በቃ እኔ ያስደሰተኝ ቀን ነበር ያ ቀን እና የእውነት እኔ አሌክስ በጣም ጀግና ነው። በነገራችን ላይ ደግሞ ሁሌም ነው የምናገረው፣ አሌክስ በጣም ጎበዝ ነው እንደ እድሜው አይደለም። ኡጋንዳ ላይ ቤት ይዞ ምናምን ቤት ፋሚሊ ማምጣት ምናምን በሱ አቅም በጣም ከባድ ነው፣ ግን ሁሉን ነገር ተቋቁሞ ይሄም በማድረጉ የእውነት ሊመሰገን ይገባል እና ቤተሰብ በሰላም ስለተገናኙ ቤተሰቦቹን በሰላም ስላገኘ እኔ እጅግ በጣም ደስ ብሎኛል። ለሱ ፊቱ ላይ የነበረው ደስታ ፊቱ ላይ የነበረው ነገር በቃ እናቱ ጋ የነበረው ነገር እጅግ በጣም ደስ ይላል ቤተሰብ እና እኔ ሁሌም ይህን ነው በቃ ማየት የምፈልገው፣ ሁሌም ደስታቸውን፣ ሁሌም ሰላማቸውን፣ ሁሌም ፍቅራቸውን ነው ማየት የምፈልገው ቤተሰብ እና በደዚህ በኩልም ደግሞ ሰላም ወርዶ እንደዚህ እሷም ከእናቷ ጋር ተገናኝታ አንድ ሀገር ነው ያሉት፣ ታስባችኋል? እናትና ልጅ አንድ ሀገር ሆኖ በዛ ልክ መቆራረጡ ትንሽ ይከብዳልና እሷም ከእናቷ ጋር ሰላም ሆና ያለው ችግር ሁሉ ተፈቶ ሁሉም ነገር ሰላም የሚሆንበት ሁሉም ነገር ፍቅር የሚሆንበትን ጊዜ እግዚአብሔር ያምጣልን። የእውነት እኔ በጣም ነው በቃ ደስ ያለኝ አሌክስ እናቱን ስላገኘ እሱ ደስ ስላለው እኔ በጣም ነው ደስ ያለኝ። ቤተሰብ እናንተም እንደዛ ይሰማችኋል ብዬ ተስፋ አደርጋለሁኝና የእውነት ጠብቃችሁ ነበረ ሌላ እናንተ መጠየቅ እንፈልገው ነው ጠብቃችሁ ነበር። አብዛኞቻችሁ ኢቨን ከዚህ በፊት እኔ በሰራሁት ቪዲዮ አሌክስ ኡጋንዳ ሊሄድ ነው ሰርፕራይዝ አለ ብዬ በሰራሁት ቪዲዮ ላይ አብዛኞቻችሁ ዴዚ ነበር የጠበቃችሁትና እናትየው ጋር ተገናኝቶ ስታዩ ምን ተሰማችሁ? ጠብቃችሁ ነበር ወይ እናቱ እንደሚያገኝ? በእርግጥ ያው መጨረሻ ላይ ወደ እናቴ ጋር ነው የሚሄደው ብሎ ተናግሮ ነበር፣ ግን ከዛ በፊት አብዛኞቻችሁ ዴዚ ጋር ነበር የመሰለው። ኤኒዌይ ዋናው መገናኘታቸው ነው፣ በቃ እኔሱ ደስ ብሎት ስላየውኝ እናትዬው ደስ ስላላት በጣም ደስ ብሎኛል። የእውነት የእናትን ደስታ ከማየት በላይ ምንም የሚያስደስት ነገር የለም። ቤተሰብ እናት ስቃ ማየት በቃ በዓለም ላይ ትልቁ ነገር ነው። ለኔ ከስኬት ሁሉ ስኬት የእናትን ደስታ ማየት ነው። እና አሌክስ ወንድሜ እንኳን ደስ አለ ቤተሰቦችህን በሰላም ስላገኘሃቸው፣ እኛ እጅግ በጣም ደስ ብሎናል። አንተም እንኳን ደስ አለ። እና ሁላችሁም አሌክስ ጀግና ትችላለህ እያላችሁ አፕሪሺዬት እንድታደርጉልኝ ፈልጋለሁ በመቀጠል ደግሞ ሌላኛው ነገር ባለፈው ፖስት ባደረግኩት ቪዲዮ ኤንዌ መሲ ለምንድን ነው ወደዚ ቤት የጠፋችሁ ከዛ በፊት ሁሌ ቤቷ ትመጣ ነበረ ምናምን ብላችሁ አብዛኞቻችሁ ስታሩ ነበረ እና ያው እቺ ሰው የልጅ እናት ናት፣ ፋሚሊ ያላት እንደ በፊቱ ነገሮች ላይ መችሉ ላይ ስተካከሉላት ይችላሉ። ሌዚህም አሁን ትምህርት ተጀምሯል። እንደ በፊቱ ላይቭ አትገባም። ያለውን ነገር ታውቃላችሁ። ቤተሰብ እና ጥያቄ ሊፈጥረባችሁ አይገባም። እነሱ በውስጥ ያውራሉ። ቤተሰብ እኛ ላይቭ ላይ አብረው እንደ በፊቱ አናያቸውም እንጂ ሁሉም በውስጥ ይጠያየቃሉ። ሌዚህ ኮ አሜሪካ ላይ አሁን ቤት እኮ እንትን ስትል አንደኛ ሰፖርት ስታደርጋት የነበረችው መሲ ናት እና መቼም ቢሆን እኛ መሲን የመተቸት የመናገር ሞራሉ አቅሙም የለንም ቤተሰብ ምክንያቱም በውስጥ በጣም ሰፖርት የምታደርጋት እህቷ ናት በጣም የምጠይቃት ከማንም እና ከምንም በላይ እና እኛ መሲን የመናገር አቅም የለንም ቤተሰብ እኛ ያው ላይቭ ላይ ለምን አብረው አናያቸው ምናምን ኖር ሰምቲንግ ለዛ ነው እንጂ በውስጥ ሁሉም ሜሊም መሲም ሁሉም ይጠይቋታል። በውስጥ ሁሉም ሰፖርት ይደራረጋሉ፣ ይጠያየቃሉ። ያው ላይቭ ላይ እኛ ስለማናያቸው ነው እንጂ እኛ ላይቭ ላይ ላየናቸው ማለት ደግሞ አይጠያየቁም፣ ሰፖርት አይደራረጉም ማለት አይደለም። ቤተሰብ እያንዳንዱን ነገር ተከታትለን እንደዚህ መጠየቅ የለብንም። ገባችሁ? በመጡ ሰዓት አንድ ላይ ይምጡ፣ ካልመጡም ደግሞ የራሳቸው እንትናቸው ነው። የገባችሁ? ለምን እንደዚህ ያልሆነም ለምን እንደዛ ያልሆነም ብለን መጠየቅ አንችልም። መሲም ማለት ለዴዚ ብዙ ነገሯ ናት። ገባችሁ። ለምን ላይቭ ላይ አብረው አብራት አልመጣችም እንደ በፊቱ ለምን አትገባም ብለን መጠየቅ አንችልም። እች ሰው ፋሚሊ ያላት ሰው ናት። ትዳር አላት፣ ልጆች አሏት። እንደ በፊቱ ነገሮች በዛ ሰዓት በፊት ክረምት ነበረ፣ ሁሉም ስራ ነበረውን ትምህርት የተዘጋ ሰዓት ነበር ምናምን ና አሁን ግን ትምህርት ተጀምሯል፣ ስራ ተጀምሯል። እንደ በፊቱ ሁሉን ነገር እንትን ላይ አይችልም፣ እና አንዳንዴ ነገሮችን በመልካም መንገድ ብናያቸው ጥሩ ነው። እያንዳንዱን የምናየውን ነገር በሌላ መንገድ ባንወስደው መልካም ነው። ነገሮች እኛ እንዳሰብናቸው አይደሉም። ሁሉም በውስጥ ሰላም ናቸው። ሰላም በቃ። በጣም ነው ሰፖርት የሚደራረጉት በጣም ነው የሚጠያየቁት በቃ በጣም ነው ከምላችሁ በላይ ማለት ነው። ሶ እኛን ለማሳመን ደግሞ ግዴታ ሁሉም ላይቭ ላይ አብረው ይምጡ ኦርዮ ነገር ያድርጉ ማለት አንችልም። ገባችሁ? ሰላም መሆናቸውን ነው የምንፈልገው። ሰላም ናቸው፣ ይመቻቸው፣ ሁሉም ባሉበት። እኛ ዋናው ደስታቸውን ማየት ነው የምንፈልገው። ደስታቸውን ያሳየን ፈጣሪ እና እኔ ይሄን ነው ማለት የምፈልገው በዚህ ጉዳይ። ምንም እንደዚህ ጥያቄ ኔንም ባጠይቁኝ በዚህ ጉዳይ በጣም ደስ ይለኛል። ቤተሰብ እና በድጋሚ እጅግ በጣም ነው በቃ። የአሌክስ እናት እኔ በማየት ይህም ደግሞ ስታምሮ፣ ኦማይጋድ እናቱ፣ ምህቱ፣ ወንድሙ በጣም ነው የሚያምሩት። በጣም የሚያምሩ ፋሚሊ ናቸው እና ሁላችሁም ምን እንደተሰማችሁ ማወቅ እፈልጋለሁ። እውነት ጠብቃችሁ ነበረ? በእርግጥ ያው መጨረሻ ላይ ቢናገርም ግን የተሰማችሁን ስሜት ማወቅ እፈልጋለሁ። ምን ተሰማችሁ ፋሚሊ? በመገናኘታቸው እኔ እጅግ በጣም ድነው ደስ ያለኝ እውነት ለመናገር እና አሌክስ ጀግና ነው ይችላል። እንዲህ ፋሚሊውን ስብስብ አድርጎ በመገናኘታቸው ራሱ እጅግ በጣም ደስ ብሎኛል። እንኳን ደስ አላችሁ አሌክስ፣ እንኳን ደስ አለ። እንኳን ቤተሰቦችን በድጋሚ በሰላም አገኘሃቸው። ይህን ማለት የምፈልገው ቤተሰብ እናንተንም ወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ አድርጉኝ ባይ